አይነ በስሩ አፍቃሪ ከሚለው ታሪክ ከክፍል ስድስት የቀጠለ። በፍጥነት የሱሌይማንን ስልክ በአይናቸው መፈለግ ጀመሩ። ብርድ ልብስ የተሸፈነው ልብሱ ሲጠራ ያለበት ታወቀ። የጠራው የመሬም ስልክ ነው። መሬም ደወለችለት ቆማ። ተበሳጩም ተደሰቱም። የተደሰቱት እሷ ስለደወለችለት ነው። የተበሳጩት ደግሞ ሱለይማንና መርየም አንዴ ከጀመሩ ስለማይጨርሱ ሀሳባቸውን ሳያሳኩ አንዳች አደጋ እንዳይደርስ በእጅጉ ስለሰጉ ነው። ቢሆንም መርየምም ማናገር አለበት። ስልኩን ካለበት አንስተው ለሱለይማን ሰጡት። በፈገግታ ተሞልቶ በደስታ ስሜት ስልኩን ከጆሮዋ ኖረ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ል ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። አልሐምዱ ሊላ። አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል ስድስት የቀጠለውን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የሰፈሩ ሰው በሙሉ የአህመድ ሰርግ መሆኑን ተቀባበለው። እናቶች በመጠራታቸው ምክንያት ለየሰፈሩ ለዚህ ሳምንት እጅግ የሚወዱትና የሚሳስቡለት የሚያከብሩትና የሚንከባከቡት ታላቁ ሰው እንደሚዳርስ ሲያስቡ ሁሉም በደስታ በደስታ ሰሞኑን ቆንጆ ሰበር ዜና አገኝተዋል። የማይነጋገርበት የለም ስለ እሱ ሰርግ የማያነሳ ማያወራ የለም። ቀኑ አልደርስ እንዳላቸው ያስታውቃሉ። ምን አይነት ትልቅ ሰርግ ሊሆን እንደሚችል ለሰፈሩ ሁሉ ደስታ ሊሆን እንደሚችል ሲያስቡት ገና በልባቸው ላይ ደስታ ይጭራል። ኤድን የሚጠብቁ ያህል እስኪሰማቸው ድረስ ሁሉም ያላቸውን ማዘጋጀት፣ ቆንጆ ለመዘነጥ ሁሉም ተጠርቷልና የተሻለ ሆኖ ለመገኘት፣ በአጠቃላይ ታላቅ ድባብ የሚፈጥረውን የአህመድን ሰርግ ለመታደም በዝግጅት ላይ ናቸው። ደስታ ወሯቸዋል አህመድ ቤት ውስጥ ተቀምጦ የሰርጉን ሁኔታ ከላይ ታች ያመዛዝናል አቅዶ እቅዶች ያወጣል በዚህ ሳምንት ውስጥ ምን አይነት ስራ ላይሰራ የስራ ስልኩንም ዘግቶ ከማንም ጋር ላይገናኝና በቃ ስለ ሰርጉና ሰርጉ ብቻ ሊያስብ በሰርጉ ጉዳይ ላይ ጊዜውን ሊያጠፋ አጠቃላይ የሰርጉን ሁኔታ ሳምንቱን ሙሉ ፈጅቶ እጅግ ድል ባለመልኩ ሊያዘጋጅ ከራሱ ጋር ቃል ተግባባ በዚህ መሀል ስልክ ተደወለለት የማያውቀው ቁጥር ነው ስልኩን አነሳ አነሳ አነስ ያለ ድምጽ ነው ወጣት ለጋ እንደሆነ ያስታውቃል ከውስጥ ሄሎ አለው ገና አህመድ ሄሎ ከማለቱ ልጁ እንዲህ ሲል ቀጠለ ሄሎ ወንድሜ፣ አለ አህመድ ቀለል አድርጎ እ ይቅርታ ተሳስተሃል አለው። ልጁ ግን አልተቀበለውም። ተሳስተሃል አልተሳሳትኩም፣ አይገርምህም፣ አልተሳሳትኩም። አህመድ አይደለህ አህመድ አብደላ አለው። አህመድም አዎ፣ አህመድ አብደላ ነኝ፣ ማልበል ግን አለ። የእኔ ማንነት ምን ያደርግልሃል? ቆይ አንተ እናትህን አትፈልጋትም? አለና ልቡን የሚሰነጥቅ ታላቅ ርዕስ አነሳለት። አህመድ ደነገጠ። እናትህን የምን እናት ሲል ጠየቀው። ልጁ እንዴ፣ እናት ቆይ ያለ እናት ነው እንዴ የተወለድከው? አባትህ እኔ በተአምር ነው የወለድኩ አለህ እንዴ? እናት ትለኛለህ አለ አህመድ። ተናደዴ። ስለ አባቴ ምንም ነገር እንዲታወራ አልፈልግም! ይልቅ ማንነትህን ንገረኝ ብሎ በቁጣ መለሰለት። ልጁ ቀጠለ፣ የዋዛ አይደለም። ምን እንዲነግርህ ነው የምትፈልገው? ወንድምህ ነኝ፣ የእንጀራ ወንድምህ ነኝ። ዛሬ ሀብታም ስለሆንክና በድሎት እየተንደላቀክ ስለሆነ በቃ ቤተሰብ አያስፈልግህም አለው። አህመድ ቀጠል አድርጎ ይቅርታ ምን ልትለኝ እንደፈለክ ስላልገባኝ ልረዳህ አልቻልኩም አለው ልጁ እኔ እርዳታ ፈልጌ አልደወልኩም የፈለኩትኝ ባንተ ናፍቆት እየተሰቃየችና ቀን ከሌት እያለቀሰች ያለችውን እናትህን ድረስላት ልልህ ብቻ ነው የደወልኩት አለ አህመድ ደነገጠ የሚለው ነገር አልገባውም ይቅርታ፣ የኔ ወንድም፣ ምናልባት በእንደዚህ አይነት ርዕስ መጥተህ ገንዘብ ወይም ሌላ ነገር ፈልገህ ከሆነ እባክህን አትውዳኝ እኔ የምትፈልገውን ነገር አደርግልሃለሁ። ከእንደዚህ አይነት ድራማ ውስጥ ከእንደዚህ አይነት ድራማ ውስጥ ግን ውጣ አለው። ልጁ ልንገርህ ከሰው ልጅ አልፎ ቆሻሻ የሚመገበው ጭልፊት እንኳ የሚቀለብበት ውድ የሆነ ከተማ ላይ ነው ያለሁት። የምግብና የገንዘብ ችግር የለብኝም አለው። አህመድ ታዲያ ከኔ ምንድን ነው የምትፈልገው ሲል ጠየቀው። ልጁ መለሰ፣ እንዴት ከኔ ምንድን ነው የምትፈልገው ትለኛለህ? አንተ ነህ እንጂ እናትህ አታስፈልግህም እንዴ? እናትህ ትፈልግሃለች እያልኩህ እኮ ነው። እኔ ወንድምህ ነኝ እናቴ ያለ ሌላ ያለ ሌላ አባት ያሳደገችኝ ታናሽ ወንድምህ ነኝ። ከአባትህ ጋር ከተለያዩ በኋላ ከሌላ አባት የወለደችኝ የእንጀራ ወንድምህ ነኝ። አህመድ እኔ ወንድምህ ነኝ፣ እናትህ ናፍቃሃለች አለው። ውድና የተከበራችሁ የቻናሌ ቤተሰቦች አሁንም ክፍል ስድስት እንግዲህ በጣም ረዥም ስለሆነ እንደዛ አጠራ አጠራ አድርገው ብዬ ነው። አልጨረስኩትም። በቀጣይ ደግሞ ይጀላችሁ የምመጣ ይሆናል። ሀሳብ አስተያየት ካላችሁ አሁንም ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ በአዲስ ቪዲዮ በአዲስ ርዕስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም ደግሞ እንደዚሁ ላይክ፣ ሼር አድርጎ አይከፈልበትም። ቅንነት ለራስ ነው በያላችሁበት ሰላማችሁ ይብዛልኝ። በያለንበት የሁላችንም ሰላም ይብዛ። እወዳችኋለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።